ከ200 እስከ 250 ሺ አክቲቭ ደግሞ ወደ 130 እና 40 ሺ ይሄ 120 እና 130 ሺ መሙላት የሚችል ደግሞ ሌላ ተጨማሪ አድርጎ በጠቅላላ ግን ኃይሉን ወደ 250 ሺ ያዘጋጁ ነው የነበሩት። ህወሓት በዋነኛነት አላማው፣ ስትራቴጂው የኢትዮጵያ ሀገረ መንግስትን መበተን ነው። ጥቅምት 4 የተቀሰቀሰውን ጦርነት ጥቅምት 4 እንዳልተጀመረ የመንግስትን አቅም፣ የድርጅቱን አቅም አቀናጅቶ ቀድሞ ጦርነት እንዳወጀ የጦርነቱ ግብ ምን እንደሚሆን ስልቶቹ ምን እንደሚሆኑ ስትራቴጂዎቹ ምን እንደሚሆኑ ቀድሞ አዘጋጅቶ እንደጨረሰና ብዙ ነገሮች በዚህ ሀገር ውስጥ ሲተገበሩ የነበሩ ነገሮች በዚህ ሰነድ ውስጥ የተካተቱና የታሰበባቸው የታቀዱ መሆናቸውን የሚያሳይ ነው። የትግራይ ህዝብ ዋና ጠላትና ስጋት ራሱ ቲፒኤልፍ ነው፣ ህወሓት የሚለው የህገ መንግስታዊ ስርዓቱን ለመናድ ህገ መንግስታዊ መብት ሊኖረኝ ይገባል ብሎ የሚንቀሳቀስ አካል እና የፖለቲካ ኃይል እንደሆነ ነው የሚያሳየው። ማንኛውም ሀገር የማፍረስ ተልእኮ ያለው አካል